አሰላም አለይኩም ወረህመቱላሂ ወበረከቱ። ሰላም ሰላም እያለሁ ቤተሰብ፣ እንዴት ናችሁ? ደህና ናት ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሰላም ነው ወይ? ከእኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ስራ ኑሮ እንዴት ይዛችኋል? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እንግዲህ እንደምታያት ዛሬ ቤት እያጸዳሁ ነው። ያው ኢድ በኋላ ወደ ጥግረር አገባ እኔ በጣም ደስ ይል ነበረ። ማሻላ ተባረከላ ጓደኛ ጋር ስቃችሁ ተጫውታችሁ በቃ። ቤተሰብ ባይኖሩ እንኳን ከጓደኛ ጋር ስቃችሁ ተጫውታችሁ ምናምን ደስ ይል ነበረ። ወላሂ ጓደኞቼ ጋ ደስ የሚል ጃዛ ሳለች ወደ ስራ ገባ ሁላችኋለሁ። እንዴት ነው? ደህና ናቸው ወይ? በቤተሰቦቼ ኢድ ደስ ይል ነበር። እናንተ ጋ እንዴት ነበር ኢድ? ማደደስና የሚገርማችሁ ነገር ኢድ ኢጃዛ ቤት ቆይታችሁ ወደ ስራ ቦታ ስትገቡ፣ ማናችሁ? እንደው ወይኔ ሲያስጠላ መንገዱ ገና እየመጣሁ እያለቃቀስኩ ነው የመጣሁ ማለት ነው። እውነት ሰዎች ደህና ናችሁ? እንደት ናችሁ? እንደት ናችሁ? እንጂ ምን ይመስላል? ነገ እቃቸውን እያነጠፍን እነሱ ወጣዋል። ነገ ተማሪ ናቸው እንግዲህ በኋላ ረመዳን ላይ ይወጣዋል። ስሜት ጊዜ ያሰለፍነ ድካም ደከምን ዓብና ግ እጃዛ ሄደን በአሙስት ቀን ስጥ ድካማችን ኣረግፈን ይመጣል ማለት ነው። አልሓምድላ እላቸዋለው ቤተሰቦ ከባድ ነበረ። ፅዳ በቃ ሁሉ ነገር በቃ ያስጠላቸኋ። በተለይ ደማደማ ደግሞ እንደው ይገርማችሁ፣ አለመውጣት ይሻላል። ኢጃዛ ወላሂ አለመውጣት እንደው ኢጃዛ ያልወጣችሁ ሰላማችሁን ነው የምታገኙ ማለት። እኔ ኢጃዛ ወጥቼ ገብቼ እኮ ወላሂ ነው ምላችሁ፣ ሰላሜን ሰላሜን ነው ያጣሁኝ። እውነት ይና አልሐምዱሊላ፣ ይህን ይመስላል። እና ትናንትና ጠጥቻላችሁ ነበር ስላሴ ዛሬ ያስባለሁ

እንሰራበት ቤት እኮ ወይኔ እንሸዋለን። ሁለት ቦታ ነው የሚቀምጠው ደ ሁለት ቦታ ይቀመጣል። ከዛ የፈለገ ሰው ይበላል። የፈለገ ሰው ደግሞ

እና ቤተሰብ እንዴት ናችሁ? ደህና ናችሁ? ሆይ ሁሉ ሰላም ነው ወይ? ስራ ኑሮ እንዴት እያደረጋችሁ ነው? ከኔ ጋር አልሐምድሊላሂ ሁሉ ሰላም ነው፣ ኮይስ አልሐምድሊላሂ። እና እስኪ ቤተሰብ ሰብስክራይብ፣ ላይክ፣ ሼር አድርጉኝ፣ አበረታቱኝ ማለት ነው። ሀገር ቤት ይገባሉ ሲትሉ አንዳንድ የሚያስቸግሩ ወንድም ይኖራችኋል፣ እና መጥፎ መጥፎ ቃሎቶች ሲወረውርባችሁ ለምን የእግር እገባለሁ ትላላችሁ። መቻቻል ያስረጃላሉ። በጣም ትንሽ ወንድም ነበረኝና በጣም ተናገረኝ ተናደድ የሆነ ነገር ለወንድማችሁ ካላደረጋችሁለት ወይ ነው የሚናገረው ነገር መርዝ ነው የሚናገሩት። ወላይ ኢትዮጵያ ብራ ጭንቅላት ጥላተን ነገር ጋር አይኖር እናቴን እንኳን ሄጅ እንዳለ ተስፋ የሚያስቀሩት አንዳንድ ጆ ብታረጉላቸው والله العظيم ምን ይልንገራችሁ በቃ አደረግነው ብትሉም ምን አድርጋችሁልኝ ነው የምትባሉት? ማለት እናት ናት በታደርጉለት አድርጋችሁልኛል የምትል እናት ብቻ ናት እንጂ ወላሂ ላዚም። ሌሎቻቸው ግን አድርገህለት ነገ ምን አድርገሽልኝ